ሰላም እንዴት ናችሁ ለአዳዲስ ሹፌሮች ዛሬ የምናገረውን ነገር አለኝ አዲስ ሹፌር ለሆነ ሰው አዲስ ለመቀጠር ለፈለገ ተሽከርካሪ እንግዲህ እንደሚታወቀው አንድ ሰው መንጃ ፈቃድ በሚያወጣበት ሰዓት ለሶስት አላማ ነው አንደኛ ለራሱ ሁለተኛ የቤተሰብ ለመያዝ ሶስተኛ ለመቀጠር ነው የራሱንና የቤተሰቡን እንተውና ለመቀጠር አንድ አዲስ ሹፌር በሚፈልግበት ሰዓት መኪና ከመያዙ በፊት ወይም ደግሞ ቁልፉም ከመቀበሉ በፊት ማወቅ ያለበት ነገር አለ። አንደኛው ለምሳሌ ውል፣ ደሞዝ፣ ስንት ሰዓት እንደሚሰራ ማወቅ መቻል አለበት። ሁለተኛ የተበላሸና የሚሰራውን የተሽከርካሪ አካል ማወቅ አለበት። እንደገና ደግሞ ተደጋጋሚ ብልሽት ተደጋጋሚ ብልሽት የተሽከርካሪው ተደጋጋሚ የሚበላሸውን አካል ጠይቆ ማወቅ መቻል አለበት። ሶስተኛ፣ ውስጣዊና ውጫዊ የተሽከርካሪውን አካል መፈተሽ፣ ለምሳሌ መብራቶች፣ ፍሬን ሊሆን ይችላል ወዘተ። አራተኛ፣ ሞተር ተነስቶ ድምፅ መደበኛ መሆኑን ማወቅ መቻል አለበት። ይሄ ስንል ምንድን ነው እያንዳንዱ የሚበላሽ የተሽከርካሪ አካል ምን አይነት ድምፅ ሲበላሽ ምን አይነት ድምፅ እንደሚሰጥ በጣም ነባር የሆኑ ሹፌሮች ያውቁታል ማለት ነው። እንደገና ደግሞ ኢንሹራንስ አለ ወይ እሱንም ማረጋገጥ መቻል አለብን። አምስተኛ የሰውየው አይዲ እና የምትቀበሉት መኪና ስሙ ተመሳሳይ ነው ወይ አይደለም የሚለውን ነገር ቼክ ማድረግ አለብን። ስድስተኛ የታሪክ ምርመራ። የታሪክ ምርመራ ስንል ለምሳሌ አደጋ ተሳትፎ አለው ወይ? መኪናው የምንቀበለው መኪና የአደጋ ተሳትፎ አለው ወይ ወይስ የለውም? ሁለተኛ የሞተር ተቀይሮለታል ወይ? ይህን ስንቶቻችንን የምንጠይቀው። በስራ የቆይታ ጊዜ ምን ያህል ቆየ መኪናው? ያንን ማወቅ መቻል አለብን። የቁልፍ ብዛት የቁልፍ ብዛት የመኪናው የቁልፍ ብዛት ማወቅና መቀበል መቻል አለብን። እዚህ ጋ ምንድን ነው አንድ ያጋጠመኝ ነገር ምንድን ነው? የሆነ ጊዜ ልጁ ቁልፍ በሚቀበልበት ሰዓት ሁለት ቁልፍ ይቀበላል። የሲኖትራክ ሁለት ቁልፍ ይቀበልና ከዛ በኋላ በሚመልስበት